ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዞትር በዚህ ሰዓት ወደ እናንተ የሚደርሰው የሀገር ቤት እና የባህር ማዶ ስፖርታዊ መረጃ ሰዓታችን ከአሁኑ ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬ ዕለተ ሰኞ ህዳር 22 2018 ዓመተ ምህረት የተለያዩ የሀገር ቤት እና የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዘው የመረጃዎቹ አዘጋጅ ገዛ ገዛኸኝ ዱላ ካሜራ ባለሙያችን ዘካሪያስ ኃይሉንን አብራችኑ ነው። ክብራትና ክብራን ተመልካቾቻችን የለተሰኙ ህዳር 22 2018 ዓመተ ምህረት የሀገር ቤትና የባህር ማዶ ስፖርታዊ መረጃዎቻችን ካሁን ሰዓት ጀምሮ ወደ እናንተ ይደርሳል። መረጃዎችን ወደ እናንተ በማድረስ ገዛ ይንዱ ላይ የካሜራ ባለሙያዎቻችን ዘካሪያ ሳይሉና ጋሻው ዳኛው ከኛ ጋራ ቆይታ ያደርጋሉ። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኢትዮጵያ ከ17 ዓመት በታች የተመለከተውን መረጃ ቀዳሚ እናደርጋለን። በኢትዮጵያ አስተናጋጅነት እየተከናወነ የሚገኘው የሴካፋ የአፍሪካ ዋንጫ የውድድር መድረክ ላይ ኢትዮጵያን ጨምሮ ሌሎች ዘጠኝ ሀገራቶች ከድምሩ 10 አገራት በሁለት ምድብ ተከፍለው እየተሳተፉ ይገኛሉ። በድሬዳዋ ኢንተርናሽናል ስታዲየም እና እንደዚሁም ደግሞ በአዲስ አበባ አበበ ቢቂላ ስታዲየም እየተከናወነ ነው የሚገኘው። ወሳኝ ወሳይ ምዕራፍ ላይ የደረሰው የዚህ 17 ዓመት በታች የሴካፋ የአፍሪካ ዋንጫ ማጣሪያ የግማሽ ፍጻሜ ጨዋታዎች በትላንትና ሁለት ተከናውኗል። በተለይ ኢትዮጵያ ዩጋንዳን የገጠመችበት የግማሽ ፍጻሜ ጨዋታ በበርካታ የእግር ኳሱ ቤተሰብ ዘንድ እንዲሁም በኢትዮጵያን ዘንድ ተጠብቆ ነበረ። ይህ ጨዋታ እንግዲህ የመጀመሪያው ግማሽ 45 ዜሮ ለዜሮ በሆናቸው ውጤት ነው የተጠናቀቀው። ከዛ በፊት ግን የትላንቱን ጨዋታ ለመከታተል በአበበ ቢቂላ ስቴዲየም በጣም በርከት ያሉ ኢትዮጵያን የእግር ኳስ ወዳጆች ታዳጊዎቹን ለማበረታታት እንደዚሁ በስቴዲየም ተገኝተዋል። ከምድብ ጨዋታ ጀምሮ የተሻሻለ ነገር እየተመለከትን ነበር። በተለይ በደጋፊው ረገድ የተሻለ ነገር የሚመለከት ከሆነ ፍንጭ የሚመለከት ከሆነ የስፖርት ቤተሰቡ አሁንም ጨርሶ ከእግር ኳሱ እንዳራቀ የሚያሳይ ነውና ጨዋታ እያሸነፉ በመጡ ቁጥር ወደ ጥሩ ምህራፍ እየተሸጋገሩ ባሉበት ጊዜ እንግዲህ ኢትዮጵያውያን በተለይ አዲስ አበባ ላይ የሚገኙ ይህንን ጨዋታ ለመመልከት እድሉ ያላቸው የእግር ኳሱ ቤተሰቦች እየገቡ እነዚህን ወጣትና ታዳጊዎች ሲያበረታቱ ተመልክተናል እና። ትላንት የነበረውም ድባብ በጣም የሚገርም ነበረ። በኢትዮጵያ የሕዝብ መዝሙር ነው የተጀመረው። ትልልቅ የእግር ኳሱ መሪዎች ተገኝተዋል። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት ክብራቱ ኢሳያስ ጅራ እንደዚሁም ደግሞ የፌዴሬሽኑ የጽሕፈት ቤት አላፊ አቶ ባህሩ ጥላውንን ጨምሮ ሌሎች ስራ አስፈጻሚዎች እና ባለድርሻ አካላት ተገኝተዋል። ጥሪ የተደረገላቸው የክብር እንግዶች እንደዚሁ እነዚህን ጨዋታ ከአፍሪካም በዩጋንዳም በኩል በኢትዮጵያ ብሔራዊ ቡድን በኩል እንደዚሁ ተገኝተው እነዚህን ጨዋታዎች ይህንን ጨዋታ ሲከታተል ነበረ ጨዋታው የመጀመሪያው ግማሽ 45 እንደተመለከት ነው። እስካሁን ድረስ እንግዲህ የኢትዮጵያ ብሔራዊ ቡድን ሽንፈት አላስተናገደም ነበረ። አጠቃላይ አንዱን ጨዋታ ባቸው ውጤት አጠናቆ ሶስቱን ጨዋታ በአሸናፊነት በማጠናቀቅ አስር ነጥቦችን ይዞ ነበረ እንደዚሁ ወደ ግማሽ ፍጻሜው ማለፍ የቻለው ማለት ነውና በግማሽ ፍጻሜው ግን ጠንካራዋ ሀገር ዩጋንዳ ናት የገጠመቻት። ና ዩጋንዳ እንግዲህ ትላንት በነበረው እንቅስቃሴ የመጀመሪያው ግማሽ 45 እንደጠቀስኩላችሁ ግብ አልተቆጠረበትም ነበረ። ሁለተኛው ግማሽ 45 ከረፍት እንደተመለሱ 51ኛው ደቂቃ ላይ ተመስገን ከበደ በራሱ ግብ ላይ ለዩጋንዳ ጎል አስቆጠረ። የኢትዮጵያ ብሔራዊ ቡድን ራሱ ግብ ላይ ማለት ነው እና 51ኛው ደቂቃ ላይ በተቆጠረ ጎል ዩጋንዳ መሪ መሆን ችላለች። ከዛ ባለፈ 53ኛው ደቂቃ ላይ ኦዌን ሞኪሳ ጎል አስቆጥሯል። ሁለተኛ ጎል ለዩጋንዳ ማለት ነው። 78ኛው ደቂቃ ላይ ደግሞ ላይራያን ተጨማሪ ጎል አስቆጥሮ እንግዲህ የዩጋንዳ ብሔራዊ ቡድን ሶስት ለባዶ በሆነ ውጤት የኢትዮጵያ አቻውን እንደዚሁ ማሸነፍ ችሎ ለፍጻሜ ማለፍ ችሏል ማለት ነው። ትናንትና ጨዋታውን ቢያሸንፍ የኢትዮጵያ ብሔራዊ ቡድን ከ22 ዓመታት በኋላ ለአፍሪካ ዋንጫ ከ17 ዓመት በታች የውድድር መድረክ እንደዚሁ ማለፉን ያረጋግጥ ነበረ። ትላንት እንግዲህ ጨዋታው ከተጠናቀቀ በኋላ በተለይ ታዳጊዎቹ ወይም ቀይ ቀበሮቹ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የተጫዋቾች ስታፍ አባላት በአጠቃላይ ሲያለቅሱ ተመልክተናል። ግብ ጠባቂው ተመስገን ከበደ ትላንት በነበረው አሰላለፍ ላይ የጥሩ እንቅስቃሴ ሲያደርግ ነበር። ነገር ግን ሶስት ግቦችን አስተናግዷል። በተለይ በምድብ ጨዋታዎች ላይ ጥሩ ነበሩ። በአጠቃላይ ሰይፈዲን ሁመር፣ ትንሳኤ መንግስቱ እንደዚሁም ብዙዎች ናቸው። የአቤኔዘር አለማየሁ፣ ቸርነት ኡፋይሳ፣ ቅዱስ ዳዊት፣ ቢኒያም አብርሃ አምበል ነው የኢትዮጵያ ብሔራዊ ቡድን ውዜፍ ሻፊ እንደዚሁም ብሩክ አየናቸው እና ዳዊት ካሳው እንግዲህ የብሔራዊ ቡድኑ ደግሞ አሰልጣኝ አሜሪካዊው አሰልጣኝ ቤንጃሚን ዚመር ነበሩና በአጠቃላይ ግን የብሔራዊ ቡድኑ ቅርጽ በጣም የሚገርም ነበረ። ትላንት ቢያሸንፍ ደግሞ የበለጠ መንገዱን ማሳመር የሚችልበትን እና ወደ አፍሪካ ዋንጫ ማለፉን አስቀድሞ የሚያረጋግጥበት ነበር። አልተሳካም። ትላንት በነበረው እንቅስቃሴ እንግዲህ ሽንፈት አስተናግዶ ለደረጃ ይጫወታል ማለት ነው። የደረጃውን ጨዋታ ማሸነፍ ከቻለ ከኬንያ ቻው ጋር ነው ጨዋታውን የሚያደርገው በደረጃ ጨዋታ። ይህን ጨዋታ ማሸነፍ ከቻለ ሌላ እንደዚሁ ወደ አፍሪካ ዋንጫው ማለፍ የሚችልበትን ነው። ከረጅም ዓመታት በኋላ ማለፍ የሚችልበትን እድል ማመቻቸት ይችላል። ዩጋንዳ ከታንዛኒያ ለዋንጫው ሽሚያ እንደዚሁ ጨዋታቸውን የሚያደርጉ ነው የሚሆነው ማለት ነው። በደረጃ ጨዋታ ደግሞ የኢትዮጵያ ብሔራዊ ቡድን እንደዚሁ ከኬንያ አቻው ጋር ጨዋታውን ያደርጋል። ትላንት የነበረው የስቴዲየም ድባብ ግን ታዳጊዎቹ እጅግ በጣም ጥሩ ጥረት አድርገው ነበር። ነገር ግን አሁንም እንግዲህ ብሔራዊ ቡድኑ በስራ ሊስተካከሉ የሚችሉ ግን ጥሩ ተነሳሽነት ያላቸው ወጣቶችን ተመልክተናል እና የበለጠ አሁንም የኢትዮጵያ እግር ኳስ ፌዴሬሽን ይህን አጠንክሮ ታዳጊዎቹና ወጣቶቹ ላይ እየሰራ ያለውን ድጋፍ እየሰጠ ያለውን የቴክኒክና ሌሎችም ተያዥ ጉዳዮችን አጠንክሮ መሄድ እንዳለበት ተመልክተናል ትላንት በነበረው ጨዋታ። ወደ ሌላው የሀገር ቤት ስፖርታዊ መረጃችን እናልፋለን። እንግዲህ የኢትዮጵያ አየር ኃይል ዘጠናኛ የምስረታ ክብረ ባህሉን ለማክበር የተለያዩ ኢቨንቶችን እያዘጋጀ ነው የሚገኘው። እንግዲህ ይህ ትልቅ ተቋም ሌሎች ስራዎችንም እየሰራ እንደዚሁም የምስረታ ባህሉን እያከበረ በሌሎች ፕሮግራሞችም እያከበረ ይገኛል። አንደኛው ግን ባህሉን ወይም ደግሞ የተቋሙን የምስረታ ክብረ ባህል ለማክበር ማድመቂያ ካደረጋቸው ፕሮግራሞች መካከል የአትሌቲክስ ውድድር ነው እና ትላንትና በቢሾፍቱ እንደዚሁ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር አከናውኗል። ትላንት በነበረው እንቅስቃሴ እኛም ከዚህ ቀደም ወደ እናንተ መረጃውን ስናደርስ ነበረ። በኢትዮጵያ የአትሌቲክስ ታሪክ ከፍተኛውን ገንዘብ የሚያሸልም ውድድር ነው ያዘጋጀው። አንደኛ ለወጣው በወንድም በሴትም ግማሽ ሚሊየን ብር እንደዚሁም ደግሞ ሁለተኛ ደረጃን ይዘው ለሚያጠናቀቁ ደግሞ ሩብ ሚሊየን ብር የሸለመበት ነበረ። በየደረጃቸው ከአንደኛ እስከ አምስተኛ ደረጃን ይዘው ያጠናቀቁ አትሌቶች ተሸልሟል እና ትናንትና በጣም የሚገርም ድባብ ነበረ። ከ25 ሺህ በላይ እንደዚሁ ተሳታፊያን የተሳተፉበት ነበረ። ጥሪ የተደረገላቸው የተጋበዙ በምስራቅ አፍሪካና በሌሎች የአፍሪካ ሀገራቶች የነበሩ አትሌቶችም እንደዚሁ በክብር እንግድነት ተገኝቷል። ትልልቅ የተቋሙ አመራሮች ተገኝተዋል። ሌትናል ጄኔራል ወይም የዚህ የኢትዮጵያ ሀየር ኃይል ዋና አዛዥ ሌትናንት ጄኔራል ኢልማ መርዳሳን ጨምሮ በዚህ ዘርፍ ላይ ወይም ደግሞ በዚህ ተቋም ላይ እንደየድርሻቸው ኃላፊነት ቦታ ላይ ያሉ አመራሮች ተገኝተዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት ኮማንደር አትሌት ስለሺ ስዕል እንደዚሁ ተገኝቷል። ስራ አስፈጻሚዎች ተገኝተዋል። ሌሎች የክብር እንግዶችም እንደዚሁ በዚህ ፕሮግራም ላይ ተገኝተው እንደዚሁ አትሌቶችን ሲያበረታቱ ሲሸልሙ የነበረበትን አጋጣሚ ተመልክተናል። ጥሩ ነበረ። በወንዶች የመቻሉ እንደዚሁ ጌታነ ሞላ አትሌት ጌታነ ሞላ በቀዳሚነት ውድድሩን አጠናቋል። ሁለተኛ ደረጃን ይዞ ያጠናቀቀው ደግሞ እንደዚሁ ከኦሮሚያ ደንና ዱር ስፖርት ክለብ ጨምዴሳ ደበሌ ነው። ጨምዴሳ ደበሌ የሩብ ሚሊየን ብር እንደዚሁ አሸናፊ ሆኗል። ሜዳሊያና ዋንጫም እንደዚሁ ተሸልሟል። ቢኒያም መላኩ እንደዚሁ ሶስተኛ ደረጃን ይዞ አጠናቋል። የመቶ ሺህ ብር ተሸላሚ ሆኗል። ከመቻል ስፖርት ክለብ። ሌላኛው አትሌት እንደዚሁ የሸገር ሲቲው ለሚተሾመ አራተኛ ደረጃን ይዞ ሲያጠናቅቅ ጅራታ ሌሊሳ ደግሞ እንደዚሁ በተመሳሳይ ከኮዬ ፈጬ አምስተኛ ደረጃን ይዞ አጠናቋል። በሴቶች ቢቂሌ አንበሴ ከኦሮሚያ ፖሊስ በቀዳሚነት ስታጠናቅቅ አዊ ፈይሳ ከመቻል እንደዚሁም ግርማዊት ገብረ እግዚአብሔር ደግሞ ከጉና ንግድ ስፖርት ክለብ በሶስተኛ ደረጃ ውድድሯን አጠናቃለች። አብርጉዴ አዱኛ ከእንደዚሁ ኦሮሚያ ፖሊስ አራተኛ ደረጃን ይዛ ስታጠናቀቅ መቅደስ ሽመልስ ደግሞ በግል አምስተኛ ደረጃን ይዛ አጠናቃለች። አጠቃላይ አሸናፊዎችን ስንመለከት በውድድሩ ላይ ሸገርሲቲ ሲቲ 38 ነጥብ በመያዝ በወንዶች በቀዳሚነት ሲያጠናቅቅ መቻልና ደግሞ ኢትዮጵያ ንግድ ባንክ ከ2 እስከ 3 ያለውን ደረጃ ይዞ አጠናቋል በሴቶች መቻል 72 ነጥቦችን ይዞ በቀዳሚነት ማጠናቀቁን እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን ያደረሰን መረጃ ያመለክታል ማለት ነው የሀገር ቤት ስፖርታዊ መረጃዎቻችን ይህንን ይመስላሉ ክብራትና ክብራኑ ተመልካቾቻችን ስንመለስ በቀጥታ ወደ ባህርማዶ ስፖርታዊ ጉዳዮቻችን የምናመራ ነው የሚሆነው ናሁ ቴሌቪዥን ምርጫችሁ አድርጋችሁ ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን ተመልሰን እንመጣለን ካሽጎ በየትኛውም አለም ነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተ ተመተሉ ማስተር እና ቪዛ ካርዶን በመጠቀም ከ5-20 ሺህ ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 ተመልሰናል ሰናል ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለቱ አጫጭር ስፖርታዊ መረጃዎችን እየተከታተላችሁ ነው የምትገኙት። ቀደም ሲል የሀገር ቤት ስፖርታዊ መረጃዎችን መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደናንተ እያደረሰን ቆይታ እናደርጋለን። የተወዳጁ እንግሊዝ ፕሪሚየር ሊግን መረጃ ቀዳሚ እናደርጋለን። በተወዳጁ እንግሊዝ ፕሪሚየር ሊግ የ2025/26 የውድድር ዘመን የ13ኛ ሳምንት መርሃ ግብር ጨዋታዎች ከቅዳሜ ጀምረው ተከናውነዋል። ትላንት ምሽትም በሊጉ መርሃ ግብር ተጠብቀው የነበሩት እንቅስቃሴዎች እንደዚሁ ተመልክተናል ተመልክተናል። አስቀድመን ግን በለተቅዳሜ የተመዘገቡትን ውጤቶች እንመልከት። ማንችስተር ሲቲ ከሊድስ ዩናይትድ ጋር ያደረገውን ጨዋታ ሁለት ለባዶ በሆነ ውጤት አስቀድሞ ጨዋታውን ሲመራ ነበር። የአሰልጣኝ ፔፕ ጋርዲዮላው ቡድን በኋላ ላይ ደግሞ ሁለት ግብ ተቆጥሮበት ወደ አቻ ውጤት መጥተው ነበረ። በኋላ ላይ በጨዋታው መጠናቀቂያ ጊዜ ጨዋታውን በአቻ ውጤት የሚጠናቀቅ ይመስል ነበረ በተሰጠ የጭማሪ ሰዓት እንደዚሁ ወይም ደግሞ የባከነ ደቂቃ ላይ ፊልፎደን ለራሱ ሁለተኛውን ለቡድኑ ደግሞ ሶስተኛ ጎል አስቆጥሮ ሲቲዝኖቹ ሶስት ለሁለት በሆነ ውጤት ጨዋታውን በማሸነፍ የሁለተኝነት ደረጃቸውን የሚያጠናክሩበትን ውጤት እንደዚሁ ማስመዝገብ ችለዋል ማለት ነው። ሌላ በለተ ቅዳሜ እንደዚሁ የተደረጉ ጨዋታዎች አሉ ሊቨርፑል ወደ አሸናፊነት የተመለሰበትን አጋጣሚ ተመልክተናል። ትላንት በነበረ ጨዋታ ማለት ነው። ትላንት እንግዲህ ከነበሩ እንቅስቃሴዎች አንደኛው ተጠብቆ የነበረው የዌስትሃም ዩናይትድ እና የሊቨርፑል ጨዋታ ነበረ። ይህንን ጨዋታ እንደዚሁ ሊቨርፑል ከተከታታይ ሽንፈት በኋላ ወደ ድል የተመለሰበትን ውጤት ማስመዝገብ ችሏል ማለት ነው። አሰልጣኝ ሃርንስሎት በትንሹም ቢሆን የተረጋጉበትና የቆይታ ጊዜያቸውን የገዛላቸው ጨዋታ ነው ማለት ይቻላል። ሁለት ለባዶ በሆነ ውጤት ትላንትና ሲያሸንፉ ኮዲ ጋፖና እንደዚሁ አሌክሳንደር ይሳቅ ናቸው ስልሳኛውና ዘጠና ሁለተኛው ደቂቃ ላይ ኳስና መረብን ማገናኘት የቻሉት የቀዮቹንም ደጋፊዎች በመጠኑም ቢሆን እንደዚሁ ዳግም ቡድናቸውን አይ እምነት እንዲጥሉ ያስቻለ ማለት ነው እና በዚህ እንቅስቃሴ ላይ 84ኛው ደቂቃ ላይ ሉካስ ፓኬታ በ ዌስትሃም ዩናይትድ በኩል እንደዚሁ በቀይ ካርድ ወጥቷል። ሌላው ትላንት ከተደረጉ ጨዋታዎች መካከል ክሪስታል ፓላስ በሜዳው ሴለርስ ፓርክ ስቴዲየም ማንቸስተር ዩናይትድን ያስተናገደበት ጨዋታ ነበረ። አስቀድሞ ፊሊፕ ማቴታ 36ኛው ደቂቃ ላይ በፍጹም ቅጣት ምት ባስቆጥራት ጎል አንድ ለባዶ በሆነ ውጤት ክሪስታል ፓላስ ይህን ጨዋታ ይመራ ነበረ። ከረፍት መልስ እንግዲህ ቀያይ ሰይጣናቱ እጅግ በጣም በጥሩ ሁኔታ አጨዋታቸውን በመቀየር ወደ አሸናፊነት የመጡበትን ውጤት ማስመዝገብ ችሏል። አምሳ አራተኛው ደቂቃ ላይ ጆሹዋ እንደዚሁም ደግሞ ሜሰን ማውንት 63ኛው ደቂቃ ላይ የማንቸስተር ዩናይትድን የአሸናፊነት ግብ እንደዚሁ ከመረብ ማሳረፍ ችሏል። በተለይ ጆሹዋ ሲርኬዚ ከረጅም ጊዜ በኋላ ነው ወደ ጎል አስቆጣሪነቱ የመጣው። እንደውም በጥሬ ተጫዋቾች የዝውውሩ መስኮት ዩናይትድን ይለቃሉ ተብለው እየተጠበቁ ካሉ ተጫዋቾች መካከል አንደኛው ነው። እና እንግዲህ ሮበን አሞሪም ደግሞ በዚህ እንቅስቃሴ ላይ እምነት ጥለውበት ወደ ሜዳ መግባቱና ጎል ማስቆጠሩ የበለጠ በዚሁ አካሄዱ ከቀጠለ እና ራሱን ማሻሻል ከቻለ ምናልባት ቀጣይም ጊዜ ሊሰጠው እንደሚችል ነው እየተነገረ የሚገኘው ማለት ነው። እና ዩናይትድ ትላንት ድል ማድረጉን ተከትሎ እንደዚሁ ነጥቡን አሻሽሏል። በደረጃ ሰንጠረዡ ላይም ወደ ሰባተኛ ደረጃ መምጣት ችሏል። የሰበሰበውንም ነጥብ ወደ 21 ከፍ ማድረግ የቻለበትን አጋጣሚ ተመልክተናል ማለት ነው። ሌሎችን ጨዋታዎች እንመልከት። የበለጠ ተጠብቆ የነበረውና የሳምንቱ ትልቁ ጨዋታ በስታንፎርድ ብሪጅ የተከናወነው የለንደን ደርቢ በቼልሲና በሊጉ መሪ ክለብ ሊቨርፑል አርሰናል መካከል የተደረገው ጨዋታ ነበረ። ይህ ጨዋታ እንግዲህ ጨዋታው ከመካሄዱ አስቀድሞ የተለያዩ አነጋጋሪና ያልተጠበቁ ክስተቶች የተመዘገቡበት ነበረ ማለት ይቻላል። በተለይ አርሰናል ይህንን ጨዋታ ለማድረግ በዝግጅት ላይ ሳለ እንደዚሁ በስተመጨረሻ ወይም የዚህ የሴንተር ባክ የመሀል የተከላከይ ስፍራ ተጫዋች እንደዚሁ ጉዳት አስተናግዶበታል። ዊሊያም ሳሊባ ከዛ በፊት ደግሞ የእሱ አጣማሪ እንደዚሁ ገብርኤል ማጋሌጅ ከሳምንታት በፊት እንደዚሁ ጉዳት አጋጥሞት ከሜዳ መራቁ የሚታወስ ነው እና ይሄ ለአርሰናል ደጋፊዎች ምቾት አልሰጠም። ጨዋታው ከመንቀሳቀሱ አስቀድሞ ማለት ነው ከመካሄዱ አስቀድሞ ማለት ነው እና ይሄ ብዙ ሲጠበቅ ነበር። በአርሰናል በኩል በምን አይነት ሁኔታ ክሪስቲያን ሞስኬራ እና እንደዚሁ ደግሞ ፔሮኒ ካምፔ ተጣምረው አዲስ ጥምረት ነው የምንመለከተው። እነዚህ ሁለት ተጫዋቾች በተናጥል ወይ ከሳሊባ ጋር ወይም ደግሞ ከገብርኤል ማጋሌጅ ጋር ተጣምረው ተመልክተናቸዋል። ጥሩ አፈጻጸም ነበራቸው። እነሱ ሲኒየር ስለሆኑ እየመሯቸው ማለት ነው። እነሱ ደግሞ ተጣምረው ይጫወታሉ ተብሎ ተጠብቆ አልነበረም በእንደዚህ አይነት ጉዳይ። ነገር ግን ጉዳት የፈጠራቸውን ነገሮች ተከትሎ ትላንት አንድ ላይ የመጫወት እድል ገጥሟቸው ነበረ። በእንቅስቃሴ ረገድ ደህና ነበሩ። ያናህል ግን ለደጋፊው ምቾት የሚሰጥ እንደወትሮ የአርሰናል የተከላካይ ስፍራ ዊሊያም ሳሊባ እና ማጋሌዥ እንዳሉት ሁሉ ጠንካራ ነው ለማለት አይቻልም። በእርግጥ አንድ ግብ ነው ያስተናገደው፣ ነገር ግን ምቾት የሚሰጥ አይደለም። ተደጋጋሚ ሙከራም ሲደረግባቸው ነበረ እና ጨዋታው እንግዲህ ከተጀመረ በኋላ ወደ 38ኛው ደቂቃ ላይ አስቀድሞ ተመጣጣኝ ፉከራዎች፣ ሙከራዎች የነበሩበትን ሁኔታ ተመልክተናል። ከዛም በኋላ ደግሞ እንደዚሁ የቼልሲዎችም የበላይነትን ያየንበት ነበረ ማለት አርሰናል የዘንድሮ ጥንካሬው ልዩ መሆኑን ተከትሎ የበለጠ ብልጫ ሊወስድ እንደሚችል ተገምቶ ነበር። ነገር ግን ደግሞ በጨዋታው ሂደት የተመለከትነው ቼልሲዎች ወጣቶቹ በተለይ የመስመር ላይ የሚያደርጓቸው እንቅስቃሴዎች በጣም ፈጣን እና ለተከላካዮች በጣም የሚያስቸግርበትንም ሂደት እንደዚሁ ተመልክተናልና ትላንት በነበረው እንቅስቃሴ ቼልሲዎች በተለይ የአሰልጣኝ ኤንዞ ማሬስካ ለዚህ ጨዋታ ስለመዘጋጀታቸው የሚያሳዩ ተጫዋቾችም አቅም እንዳላቸው ወደፊት ምናልባት ደግሞ አብሮ የመጫወት ረጅም ጊዜ ጉዞ ሲያደርጉ ብዙ ነገር ማሻሻል እንደሚችሉ ተመልክተናል። ትናንት በነበረው ሁኔታ እንግዲህ ሰላሳ ስምንተኛው ደቂቃ ላይ የጨዋታውን አካሄድ የቀይረው ቀይ ካርድ ተመዟል። በቼልሲ ተጫዋች ላይ ሞሰስ ካይሴዶ ቀይ ካርድ ተመልክቷል። ከዚህ እንቅስቃሴ በኋላ የበለጠ እንግዲህ ጥንቃቄ የተሞላበትን ሁለተኛ ግማሽ 45 ለማድረግ ነበረ የበለጠ ጥረት ያደረጉት ማለት ነው። ቼልሲዎች ተሳክቶላቸውም እንግዲህ ቻሎባ ጎል አስቆጥሮ እንደዚሁ መሪ መሆን ችለዋል። ቻሎባ ባስቆጠረው ጎል 48ኛው ደቂቃ ላይ ከረፍት መልስ ሲመለሱ ሁለቱ ቡድኖች ማለት ነውና 59ኛው ደቂቃ ላይ ደግሞ ከ11 ደቂቃ በኋላ ሚካኤል ሜሪኖ መድፈኞቹን ወደ አቻ ውጤት መልሷል። እነዚህ እንቅስቃሴዎች እንግዲህ እስከተወሰኑ ጊዜን የተመለከትነው በኋላ ላይ ግን ጨዋታው ሊጠናቀቅ አካባቢ አርሰናል የተገኙትን አጋጣሚዎች ወደ ጎል በመምታትና ጎል ለማስቆጠር ጥረት ማድረግ የፈለገበትን ተነሳሽነት ተመልክተናል። ያም ቢሆን ግን የአርሰናል ደጋፊዎችን ያስደሰተ ነው ለማለት አይቻልም። አርሴናል በዚህ የውድድር ዓመት እንደ ትላንቱ ጨዋታ በጣም እንትን ያለበትን አላየንም። ትላንት በጣም ተበልጦ ነው የተመለከትነው፣ በአንዳንድ እንቅስቃሴዎች ማለት ነው። በእርግጥ ሙከራዎችን አድርጓል። ሳንቼዝ ብዙ ያከሸፋቸው ኳሶች አሉ፣ የቼልሲው ግብ ጠባቂ ማለት ነው። ነገር ግን አርሰናል እንግዲህ ትላንት በነበረው እንቅስቃሴ በዚህ የውድድር ዓመት ካየናቸው እንቅስቃሴዎች መካከል አንደኛው ትላንትና በደንብ የተፈተነበት ነበረ። በእርግጥ ጉዳቶቹ ጋር ተያይዞ አዳዲስ ተጫዋች መሆናቸው ያ ነገር አምጥቶት ሊሆን ይችላል። እንደገና የተጠቀሟቸውን ተጫዋቾች አሉ። ለምሳሌ እንደ እነ ካላፊዮሪ ማርቲኖ ዲ ጋርደን የመሳሰሉ ተጫዋቾችን በጊዜ ቀይሮ ማስገባት ችሏል። ማዱኬ አስቀድሞ ቢገባ የሚል እንደዚሁ አስተያየት ሲሰጥ ነበረ። ነገር ግን ያው ተቀይሮ ነው የገባው። በቂ ግን የመጫወቻና ጨዋታውን ልዩነት ፈጣሪ መሆኑን የሚያስመሰክርበት እድል አሰልጣኝ ሚኬል አርቴታ ሰጥቶታል። ያም ቢሆን የቼልሲ ደጋፊዎች ደግሞ ሲጮውበት ነበር። የቀድሞ ተጫዋቻቸው ነው። እንደዚህ አይነት ነገሮችን ሲያደርጉበትም ተመልክተናል በጨዋታው እንቅስቃሴ ላይና ትላንትና እንግዲህ አርሰናል ሁሉም ነጥብ ተጋርቷል። ሶስተኛ ያቻ ውጤት ሆኖ ተመዝግቧል። በአጠቃላይ በውድድር አመቱ በእንግሊዝ ፕሪሚየር ሊግ ላይ ማለት ነው አንድ ሽንፈት ነው ያጋጠመው። በሁሉም የውድድር አይነቶች ደግሞ ሀያ ጨዋታዎችን አድርጎ 16ቱን በአሸናፊነት ሲያጠናቀቅ ሶስቱን ባቻው ውጤት አጠናቋል። አንድ ደግሞ በሊቨርፑል የተሸነፈውን ውጤት ማንሳት እንችላለን። አሁንም አርሰናል በ30 ነጥቦች በቀዳሚነት ይመራል የደረጃ ሰንጥረጁን ማንቸስተር ሲቲ በ5 ነጥብ ልዩነት ሁለተኛ ደረጃ ላይ ተቀምጧል። እንደዚሁ የ6 ነጥብ ልዩነት ያለው ቼልሲ ደግሞ እና አስተን ቪላ 24 24 ነጥቦችን ይዘው ሶስተኛና አራተኛ ደረጃ ላይ ተቀምጠው እየተመለከትን እንገኛለን ማለት ነው። እንግዲህ ትላንት የነበረው አጠቃላይ የእንቅስቃሴ ሁኔታ በ ቼልሲ እና በአርሴናል መካከል የተደረገው ጨዋታ ይህንን ይመስላል። በቀጣይ የሚያደርጓቸው ጨዋታዎች ይጠበቃሉ። ወደ ሌሎች ሀገራት የሊግ ጨዋታዎች እንለፍ። ወደ ስፓኒሽ ላሊጋ ስናልፍ እንደዚሁ ባርሰሎና መሪነቱን የተረከበበት ሳምንት ሆኖለታል። በስፔን ላሊጋ በተደረጉ ጨዋታዎች አስቀድሞ ጨዋታውን አድርጎ ነበረ። በሜዳው እንደዚሁ አላቬዝን አስተናግዶ ሶስት ለአንድ በሆነ ውጤት ባርሰሎና አሸንፏል። ትላንት እንግዲህ እሱ ድል ማድረጉን ተከትሎ ትላንት የተደረጉ ጨዋታዎች ትኩረት ስበው ነበር። በተለይ ደግሞ ጂሮና ከሪያል ማድሪድ ያደረጉ ጨዋታ። በዚህ ጨዋታ ላይ ሪያል ማድሪድ ድል ማድረግ መሪነቱን የበለጠ የሚያጠናክርበት ነበር፣ ነገር ግን ትላንት ነጥብ ተጋርቶ ወጥቷል። ያለፉትን ሶስት ጨዋታዎች እንግዲህ የአሰልጣኝ ጃቪ አሎንሶ ቡድን ማሸነፍ አልቻለም። በአቻ ውጤት ነው ሶስቱንም ያጠናቀቀው። ይህንንም ተከትሎ እንግዲህ ትላንትና ስልሳ ሰባተኛው ደቂቃ ላይ ክሊያም ባፔን ወዳቻው ውጤት ያመጣቸው። አስቀድሞ ኮዋኒ 48ኛው ደቂቃ ላይ ጂሮናን መሪ አድርጎ ነበረ። እንግዲህ አሁን ያለውን የደረጃ ሰንጠረዥ ስንመለከት ባርሰሎና በ37 ነጥብ በቀዳሚነት ሲመራ፣ ሪያል ማድሪድ በ33 ነጥብ ይከተላል። ይቅርታ። ባርሰሎና በ34 ነጥብ ሲመራ ሪያል ማድሪድ በ33 ነጥብ ይከተላል። በሪያል ማድሪድ እና በባርሰሎና መካከል ያለው የነጥብ ልዩነት አንድ ብቻ ነው። ቪላሪያል በ32 ነጥብ 3ኛ ደረጃ ላይ ተቀምጧል። አትሌቲኮ ማድሪድ ደግሞ 31 ነጥቦችን ይዞ 4ኛ ደረጃ ላይ ተቀምጧል ማለት ነው። ወደ ጣሊያን ሴሪያ ጨዋታዎች ስናልፍ ኤስ ሚላን ከላዚዮ የሚያደርጉት ጨዋታ በኤሲ ሚላን አንድ ለባዶ አሸናፊነት ፍጻሜውን አግኝቷል። ራፋኤል ሊያዮ 51ኛው ደቂቃ ላይ የኤሲ ሚላን የአሸናፊነትን ግብ ከመረብ እንደዚሁ አሳርፏል። ቶሪኖ ከኮሞ ያደረጉት ጨዋታ በኮሞ አምስት ለአንድ አሸናፊነት ፍጻሜውን አግኝቷል። እንደዚሁ ፒዛ ከኢንተር ሚላን ያደረጉት ጨዋታ ደግሞ በኢንተር ሚላን ሁለት ለባዶ አሸናፊነት ነው የተጠናቀቀው። እንደዚሁ ላውትሮ ማርቲኔዝ ሁለት ግቦችን 69ኛውና 83ተኛው ደቂቃ ላይ ኢንተር ሚላንን አሸናፊ ያደረጉ ግቦችን ከመረብ ማሳረፍ ችሏል። ናፖሊ ከሜዳ ውጪ በከተማው ዋናው ክለብ ሮም ኦሎምፒክስ ከሮማ ጋር ጨዋታውን አድርጎ ነበር። በናፖሊ አንድ ለባዶ አሸናፊነት ፍፃሜውን አግኝቷል። ናይሬስ 36ኛው ደቂቃ ላይ ኔፕልሱ ክለብ አሸናፊ እንዲሆን ያስቻለችን ግብ ከመረብ እንደዚሁ ማሳረፍ ችሏል ማለት ነው። በአጠቃላይ የደረጃ ሰንጠረዡን ናፖሊ ነው በቀዳሚነት፣ ይቅርታ፣ ኤስ ሚላን ነው በ28 ነጥብ እየመራ የሚገኘው። ናፖሊም እንደዚሁ ተመሳሳይ 28 ነጥብ አለው፣ ሁለተኛ ደረጃ ላይ ተቀምጧል። ኢንተር ሚላን በ27 ነጥብ ሶስተኛ ደረጃ ላይ ይገኛል። እንደዚሁ ሮማ በ27 ነጥብ አራተኛ ደረጃ ላይ ተቀምጧል። ቦሎኛ እና ኮሞ ደግሞ ተከታዩን ደረጃ ይዘው እየተመለከትን እንገኛለን። ሌሎች እንግዲህ አጫጭር ስፖርታዊ መረጃዎችን ለማንሳት ያህል በጥያቄ መልክ የዛሬውን የመረጃ ሰዓታችንን እንዘጋለን። አርሰናል እንግዲህ ያለፉትን ጊዜያቶች በተለይ በዘንድሮ ዓመት በሁሉም የውድድር አይነቶች በጣም ጠንካራውን አርሰናል አሰልጣኝ ሚካኤል አርቴታ ገንብቶ ማስመልከት ችሏል። ይሄ ቡድን ለዋንጫ የቀረበ፣ ዋንጫዎችን የሚያነሳበት መንገድ ላይ እንዳለም ብዙ የእግር ኳሱ ባለሙያዎች፣ ብዙ የእግር ኳሱ ተንታኞች እንደዚሁ ቅድመ ግምታቸውን ሲያደርሱ እንደነበረ እናስታውሳለንና አንድ ጊዜ እንግዲህ አቻም ሲወጣ ሲሸነፍም አርሰናል ብዙ ይባላል። ብዙ ስጋቶች ከፊቱ እንደተደቀኑና ምናልባትም ከዋንጫ ፍክክር ውስጥ ሊወጣ እንደሚችልም ደግሞ ይነሳሉና እንዴት ትመለከቱታላችሁ? አርሰናል እንግዲህ ትላንት ባቸው ውጤ ተጠናቋል። ያደረገውን ጨዋታ ከቼልሲ ጋራ ተጠባቂ ጨዋታ ነበር። ቼልሲም የሚገኝበት ወቅታዊ አቋም በጣም ጠንካራ መሆኑን አስመስክሯል። ከዚህ በፊት ሊቨርፑልን የሚያሸነፈበትን ሂደት እንደዚሁ ተመልክተናል። ከዛ ባለፈ ሌሎችንም እንደዚሁ ጨዋታዎችን ሲያደርግ አይተናል። እና በተለይ ታዳጊዎቹና ወጣቶቹ የሚያደርጉት እንቅስቃሴ በጣም የሚገርም ነው። ከዚህ ጋር ተያይዞ እንግዲህ በተለይ ከትላንት ጨዋታው መጠናቀቅ በኋላ የተለያዩ ሐሳቦች እየተነሱ ነው የሚገኙት ምናልባት በቅርብ ርቀት ላይ የሚገኘው ማንቸስተር ሲቲ፣ ሊቨርፑል የመሳሰሉ ክለቦች ሊጠጉት እንደሚችሉ፣ ቼልሲ ራሱ እንደዚሁ በፉክክር ውስጥ ሊቆይ እንደሚችል እና አርሴናል አሁንም ከስጋት እንዳልጸዳ የሚያገኛቸውንም አጋጣሚዎች እየተጠቀመ እንዳልሆነ እየተናገሩ ነው የሚገኙት። ና ያለፉት ሶስት ዓመታት በእርግጥ ይህንን ታሪክ ዳግም እንድንመለስበት ና ዳግም እንደዚሁ እንድናጤ ነው የሚያደርግ ነገር ነው የሚመስለው። ምክንያቱም ያለፉትንም ጊዜያቶች እንደምናውቀው በሊጉ ሁለተኛ ደረጃን ይዞ ሲያጠናቀቅ ዋንጫ የሚያነሳበት እድል ነበረው። በእርግጥ የስኳድ ብዙ እጅግ በጣም ጠባብ ነበረ፣ ከአሁኑ ጋር ሊነጻጸር አይችልም። የተጫዋቾችም ጥራትንም አንድ ላይ ማንሳት ይቻላል፣ አሁን ካለው ጋር ማነጻጸር ይቻላል እና ምን ታስባላችሁ? አርሰናል እንግዲህ ትላንት አቻ ወጥቷል። ከዚህ በፊት ከሰንደርላንድ ጋር አቻ የወጣበት እናስታውሳለን። ከዛ ባለፈ ደግሞ ከማንቸስተር ሲቲ ጋር ነው። ሶስታቻ ውጤት ነው ያስመዘገበው አንድ ሽንፈት ነው ያጋጠመውና ምን ትላላችሁ አርሰናል? እነዚህ ተጫዋቾች ሲመለሱ ደግሞ ዳግም ወደ አሸናፊነቱ አይመጣም ወይ እንደነ ካላፊዮሪ በጥሩ ብቃታቸው ላይ ሲገኙ ገብርኤል ማጋሌዥ እና ደግሞ እንደዚሁ ዊልያም ሳሊባን የመሳሰሉ ትላንት ተቀይሮ ነው የገቡት ማርቲን ኦዲጋርድን የመሳሰሉ ተጫዋቾች ሬሽ እንደዚሁ ተቀይሮ ነው የገባው እና ኤስኳድ ተጠናክሮ ሲመጣ ቀደም ሲል ሲያሳየን እንደነበረው ሁሉ ዳግም ወደ አሸናፊነቱ ይመጣል ብላችሁ አታስቡም ወይ ይህን እስኪ እንዴት ትመለከቱታላችሁ እናንተ ሀሳብ ልሰጡበት ትችላላችሁ በተለያዩ ማህበራዊ ሚዲያ ላይ የአርሰናል በሽታ ዳግም ስለመጀመሩ ነው ብዙዎች በቅሬታ መልክ እያነሱ የሚገኙትና እናንተ ይህንን ጉዳይ እንዴት ትመለከቱታላችሁ? ሀሳብ አስተያየታችሁ ልታደርሱን ትችላላችሁ። ይመለሳል ዳግም ወደ አሁንም መሪ ነው። ነገር ግን ልዩነቱን የበለጠ እያሰፋ ይሄዳሉ። ወደ አሸናፊነቱ አቻ መውጣት በራሱ ትልቅ ዜና ሆኖ ነበር እየተመለከተን የምንገኘው አርሰናል አቻ ወጣ ብቻ አይደለም ጎል ተቆጠረበት የሚለው ነገር ሁሉ ርቆ ነበርና ደጋፊዎቹ በጥሩ መደላደል ላይ እየተጓዙ ነበር ነበርና አሁን የተመዘገበው ውጤት ደግሞ ይህንን አይነት ነገር ስጋት ፈጥሯል እና ምን ትላላችሁ እዚህ ጉዳይ ላይ ሀሳብ አስተያየታችሁን ልትሰጡን ትችላላችሁ ከትላንቱ ጨዋታ መጠናቀቅ በኋላ አሰልጣኝ ሚኬል አርቴታ የሚሰጠው አስተያየት አለ አርቴታ እንግዲህ በተለይ የተጫዋቾች ጉዳት ማስተናገዳቸው እንደዚሁ ለጨዋታው አለማሸነፋቸው እንደዋና ምክንያት አንስቶታል። ትክክል ነው። እነዚህ ሁለት የተከላካይ ስፍራ ተጫዋቾች በመከላከል ብቻ አይደለም በማጥቃት እንቅስቃሴውን ቡድኑ እንዴት እንደሚያግዙ ይታወቃል። እና ከዚህ ጋር አያይዞ ተጨማሪም ጉዳይ አንስቷል። እንደዚሁ ቼልሲዎች የነበራቸው ዝግጅት ለዚህ ጨዋታ ከኛ የተሻለ እንደዚሁ አንድ ቀን ቀደም ይላል የሚል እንደዚሁ ቅሬታውን አቅርቧል። አሰልጣኝ ሚካኤል አርቴታ ማለት ነው። ሌሎችም የቡድኑ ተጫዋቾችም ዳግም ወደ አሸናፊነታቸው እንደሚመለሱና ዋንጫዎችን ለማንሳት አሁንም ድረስ ምንም ጥርጥር እንደሌላቸው ሲገልጹ ነበር። ይህን ተስማሙበታላችሁ? ሀሳብ አስተያየታችሁ ልትሰጡን ትችላላችሁ። ክቡራትና ክቡራን ተመልካቾቻችን የመረጃ ሰዓታችን በዚህ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።